የህገ መንግስቱ ጥያቄ ትንሽ ህጸጽ ያለበት ይመስለኛል። በጋራ ያያችሁት ጉዳይ ከሆነ መልሰን ብንፈትሸው፣ ህጸጹ ምንድን ነው? አንደኛ ስለ ለውጥ ያለን እሳቤ ህገ መንግስት ካልቀየረ ምኑን የለውጥ መንግስት ይባላል የሚለው እሳቤ ትክክለኛ ሀሳብ አይመስለኝም። ምክንያቱም ለውጥ ህጎች፣ ፖሊሲዎች ስትራቴጂዎች፣ መመሪያዎች፣ ስትራክቸሮች ሊይዝ ይችላል። ይሄንም ሳይዝ የአመራር ለውጥ ራሱ ለውጥ ሊባል ይችላል። ህገ መንግስት ለመቀየር ሲመጣ ለውጥ ተደርጎ መውሰድ የለበትም። በእርግጥ ብዙ ለውጥ መጥቷል፣ ኢትዮጵያ ውስጥ የሚታይ ነገር ነው። የዛሬውን መድረክ ጨምሮ ለውጥ ነው ግን ህገ መንግስት ካልተለወጠ እንዴት የለውጥ መንግስት ይባላል? የሚል ድምዳሜ በዛ ትክክለኛ ሀሳብ አይመስለኝም። ህገ መንግስቱ ይለወጥ አይለወጥም እናየዋለን። ነገር ግን ያም በመለወጥ የለውጥ መንግስት ያም ባለመለወጥ ደግሞ ያልተለወጠ ወይ የማይለወጥ መንግስት አድርጎ መውሰድ ከእሳቤ አንጻር ችግር አለበት ብዬ አስባለሁ። ሁለተኛው ህገ መንግስት መቀየር የመንግስት ስራ ብቻ አድርጎ መውሰድም ችግር አለበት። ይሄ መንግስት በህገ መንግስት የተፈጠረ አንድ አካል ነው ራሱ፣ ይሄም መንግስት የፈጠረው ህገ መንግስት ነው። በዛ ውስጥ ያለ አንድ አካል ነው እንጂ ህገ መንግስት ፈጣሪ ቀዳጅ አጥፊ አይደለም። ያማ መጥፎ ሀሳብ ነው። እኳል እየመጡ መቅደድ እኮ አላዋጣማል። ይሄ መንግስት በህገ መንግስቱ ጥላ ስር የተፈጠረ አንድ አካል ሲሆን በለውጥ ውስጥም ደግሞ አንድ አክተር ነው። ብቻውን ህገ መንግሥት መቅደድ መቀየር የሚችል መንግስት ከሆነ ከትናንትናው ዲፍረንስ የለውም። ያን እኛ አንደግፍም አንደግፍም። እኛ ምንፈልገው በውይይት በንግግር በምክክር ልክ እንደዛሬው ለምሳሌ በህገ መንግስቱ ላይ ሀምሳ ጥያቄ ቢኖር ሃምሳ ጉዳይ ቢኖር ሀምሳውን በአራት በአምስት ካታጎሪ ብንከፍለው አስሩ የግድ ያስፈልገናል ለለውጥ፣ ለልማት፣ ለአንድነት ኢምፖርታንት ነው። አስሩን ቀስ ስለማየት እንችላለን። አስሩን ብዛም አይደለም ቢባል፣ ዋናው ኮሩን ካስተካከል የቀረውን ደሞ ጊዜ እየወሰድን እያረምን መሄድ እንችላለን። ቀዶ መጻፍ ይቻላል። ቀዶ መጻፍ ግን የምናስባትን ኢትዮጵያ አይፈጥርልንም። አይተናል እኮ አፍሪካ ውስጥ ብዙ መንግስታት መጥተው ቀይረዋል ሕገ መንግስት። ችግር የለውም ስለማናቀው አይደለም። ብልጽግና በማጆሪቲ ስለሚመራ ሁለት ሶስተኛ ድምፅ እያስወሰነ